ሰላም እንዴት ነሽ? አለን እግዚአብሔር ክብሩን ይሰጣል። ኮፒ ፔስት ስሙ እናንተ ግላፍ ማን ጋር ነው ያለው? ሀቢባ አንቺ ጋር በጣም ብዙ ግላፍ እንዳለ

አንዳንድ ጊዜ ጋይስ መሳሳት አለ። ኦኬ እና ዶብዩ ድሮ እኛ ስንረገጥ ከጎናችን የነበረች ኩል ከእናንተ ጋር ሶ ይቅርታ ብላለች፣ በተፈጠረው ነገር ሴትየዋም ይቅርታ ብላለች። ሶ ይቅርታ ካለች እትስ ኦኬ። ከይቅርታ የሚበልጥ ነገር የለም። እና እባካችሁ ወይ ነው ልውጣላችሁ። እንዘቁና ላይቭ እንዘብ ነገር አይደለም ማለት በስነስርዓት ተጫውሼ በስነስርዓት ስቄት እንትን ብዬ መውጣት የምፈልገው ነው። ዳታ ፍርኮብ ማሪያምን

ደሞ እኔ እንነበርኩኝ እኮ። መች ሰድባታለች እንዴ? ዝተት በቃ ዝተት ብላስ ነው። ወጣቻው በቃ እሺ በቃቻው በይ፣ አትፈልጊ ዝተት ብላስ በቃ ይሄ ብቻ ስላለቻት ዝተት ለእኔም ትለኛለች። ምን አገባችሁ?